እሱን አሁን እናያለን። ከዛ በፊት ግን በቀደም ከኩላሊት ፌል ማድረግ ምክንያት ጋር በተያያዘ እንድታዩት ሪኮመንድ ያደረኳችሁ ፖድካስት ነበር። አንዳንዶቻችሁ ግን አንተ ንገረን ብላችሁኛል። መናገር ያልፈለግኩበት ምክንያት ነገሩን ራሴ እንዳልኩት እንዲመስል ስላልፈለግኩ ነበር። አሁን ግን የተናገረችውን ቀጥታ አንጥቼ እነግራችኋለሁ። ሲምፕሊ ዶክተሯ ገጠመኝ ብላ ከተናገረችው ነገር ላይ ኮት አድርጌ ነው መነግራችሁ። ይቺ ዶክተር ለረጅም ጊዜ በሕክምና የቆየች ሰው ናት። ጠቅለል ያለው የእሷ ንግግር የሚጠቁመው እየተፈጠረ ያለው የኩላሊት ፌል ማድረግ ምክንያት ከምንበላው ምግብ ያለፈ ሊሆን እንደሚችል ነው። ምን ሊሆን ይችላል ካላችሁ ሌላ በሽታ ተብለው የተወሰዱ መድኃኒቶችን ነው እሷ ተጠያቂ አድርጋ ያነሳቸው። ራሷ የገጠማትን በዚህ መልኩ ተናግራለች። ድሮ የተነገረኝን በሙሉ ያለምንም ጥያቄ የማምን ዶክተር ነበርኩኝ። ለብዙ ታማሚዎች ለተለያየ በሽታ ብዙ ሺህ ክትባቶችን ሰጥቻለሁ። ኔፍሮሎጂስት ነበርኩኝ። ኔፍሮሎጂስት ማለት እንግዲህ በኩላሊት ላይ ስፔሻላይዝ ያደረገ ሐኪም ማለት ነው። ለመጀመሪያ ጊዜ በአይን ያየሁት የህክምና ችግር በ2008/9 ላይ ነበር። በጊዜው ለኢንፍሉዌንዛ ተብሎ ሲሰጥ የነበረው ቫክሲን ወይም ክትባት የኩላሊት ፌልየር እንደሚያመጣና ታማሚውን ዲያሊሲስ እንደሚ

ታካሚዎቼ ቫክሲኑን ከወሰዱ በኋላ የኩላሊት ፌል ማድረግ እያጋጠማቸው ነው ብዬ ነገርኩት ትላለች በዚህም ጊዜ ፊቱን በጣም ቀይረብኝ እንደዚህ ሲሆን አይቼው አላቅም በኋላ ላይ ጭራሽ የማይገናኝ መልስ እንደሰጣትና ትንሽ እንደተከራከሩ ትናገራለች

ድንገት መጥቶ በአጭር ጊዜ ውስጥ እንደ ወረርሽኝ እንዴት ይህን ሁሉ ህዝብ ይጨርሳል? ስሜት አይሰጥም። የሚገርመው ደግሞ ኩላሊት ሙሉ ለሙሉ ስራ ከማቆሙ በፊት አምስት ደረጃዎችን ያልፋል ይባላል። ሁሌም ግን መጨረሻ ላይ ነው የሚያዘው። ሶስተኛ ደረጃ ላይ ነህ ተጠንቀቅ የተባለ ሰው ሰምታችሁ ታውቃላችሁ? እኔ ሰምቼ አላቅም። ድንገት ነው ሁለቱም ኩላሊትህ ስራ አቁሟል ተብሎ የሚነገረ የምታስታውሱ ከሆነ የኩላሊት ፌል ማድረግ የሚባል ነገር እንዳለ ራሱ ብዙ ሰው ያወቀው ላምባ በሚባለው ፊልም ነው። ይህ ፊልም ከወጣ እንግዲህ አሁን አስር አመት ሆኖታል። ከዛ በፊት ባሉት አመታት ሰው ኩላሊቱ ፌል አደረገ የሚባለውን ዜና ጠንከራ? አናውቅም። ልክ የሰው ኩላሊት ፌል ያደርጋል የሚለው መረጃ የሰው ጆሮ ከገባበት ጊዜ ጀምሮ ነው በከፍተኛ ቁጥር የዚህ በሽታ ተጠቂ ጨምረው። በሽታው በምን እንኳን እንደሚመጣ ራሳችን እንዴት መጠበቅ እንዳለብን፣ ምንም አይነት የአዌርነስ ዘመቻ በዚህ አስር ዓመት ውስጥ አልተደረገም። በሽታው ሲመጣ ከመቀበል ውጪ አማራጭ የላችሁ። በፊልሙ ላይ የምታስታውሱ ከሆነ የታመመችው ልጅ ከዛ በፊት ምንም አይነት ህመም አልነበረባትም። ምንም ምልክት አታሳይም ነበር። የልጅቷን ወንድም ሆኖ የተጫወተው ግሩም ኤርሚያስ ዶክተሩን ሲጠይቀው ነበረ፣ እንዴት እንደዚህ ሊሆን ይችላል? አንድ ቀን እንኳን ሳትታመም ጠዋት በሰላም ትምህርት ቤት ሄዳ ወዲያውኑ ኩላሊቱ ስራ እንዳቆመ እንዴት ይነገረናል ብሎ ዶክተሩን ሲጠይቀው ነበር። የተመለሰለት መልስ ይሄ የበሽታው ባህሪ እንደሆነ እና ታማሚው እንኳን ምንም አይነት ምልክት ሳያይ ኩላሊቱ ፌል ሊያደርግ እንደሚችል ነው። እንዴት እንደዛ ሊሆን ይችላል? ግን ኢትዮጵያውያን እንግዲህ ድሮ የምንበላው ነው አሁንም የምንበላው ምግብ አልቀየርንም። ድሮ የምንጠጣው ነው አሁንም የምንጠጣው። በዚህ አስር ዓመት ውስጥ ምን ተፈጠረ? ብዙ ታዋቂ ሰዎች በዚህ ምክንያት ሞቱ። ወዲያውኑ ይሄ ነገር ላጋጠማቸው ሰዎች በየመንገዱ በታክሲ ብር ማሰባሰብ በጣም ጨመረ። ገና አስራ ምናምን እድሜ ላይ ያሉ ወጣቶች ሳይቀር በዚህ በሽታ ተይዘው ለነሱ ገንዘብ ማሰባሰብ ተጀመረ። ነገር ስለጀመራችሁ ነው በሽታው በዚህ ነው ያክል የጨመረው ተብሎ ቢነገረን ጥሩ ነበር። ምክንያቱም በዚህ ሰዓት ማንም ሰው ሴፍ ነኝ ብሎ እርግጠኛ መሆን አይችልም። ሽማግሌ፣ ወጣት፣ ቆሞ የሚሄድ ታሞ የተኛ ማንም ሰው ሁሉም እርግጠኛ መሆን አይችልም። ምንም አይነት ሰው ይሄ ዜና ሊነገረው ይችላል ድንገት። የምሬ ነው የምላችሁ። ይሄ ነገር በጣም ስላሳሰበኝ ነው እዚህ ጋር እንድንወያይበት ያመጣሁት። በጣም በጣም ክፉ የሆነ በሽታ ነው፣ ሕይወት ከማሳጠት አልፎ ሙሉ ለሙሉ የቤተሰብን ፋይናንስ ገንድሶ የሚጥል